በስነስርዓቱ ላይ የተገኙት የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ እንደተናገሩት በሀገር አቀፍ ደረጃ የሚከበረው ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በከተማው የሚከበር መሆኑን ተከትሎ እንግዶችን ለመቀበል በሚያስችል መልኩ በርካታ መሰረተ ልማቶች እየተከናወኑ ይገኛል። ከተማዋን ስማርት ሲቲ ለማድረግ በተያዘው እቅድ መሰረት ቴክኖሎጂው የደረሰበትን ደረጃ ባማከለ መልኩ ደረጃውን የጠበቀ መሰረተ ልማት በሁሉም አቅጣጫ በፍጥነት እየተሰራ መሆኑንም ተናግረዋል ህዝቡ ካለው የልማት ጉጉት የተነሳ በገንዘብ በጉልበትና በሀሳብ ተሳትፎ ከማድረግ በዘለለ በየአካባቢው የተጀመሩ የልማት ተግባራትን እያከናወኑ ያሉ ተቋማትንና ጠቅላላ ተቋራጮችን በሀድያ ባህል መሰረት አሻም በማለት እያበረታታ መሆኑን ገልጸው በዕለቱ ለመሳይ ኦሊ ጠቅላላ ተቋራጭና ለአገልግሎት ተቋማት ሰራተኞች የሄጦ ቀበሌ ላደረገው አስተዋጽኦም አመስግነዋል ብዙ አሻም የምንላችሁ ፕሮግራም ስላለ ከእናንተ ጎን መኖራችንን ህዝቡ ማህበረሰቡ ከጎናችሁ መሆኑን እየገለጽኩኝ የሆሳዕና ከተማ አስተዳደር ሁል ጊዜ በሚያጋጥማችሁ ነገር ቀንና ማታ አሁንም እንደምናደርገው እናንተ ቤት እስከምትገቡ ድረስ እኛ ቤት አንገባም። ማታ ባህድያ በተለመደው ልምድ እነዚህን እንግዶች ለመቀበል ገንዘብ ያዋጣችሁ፣ ፕሮግራም ያስተባበራችሁ በራሴና በሆሳዕና ከተማ አስተዳደር ስም ከፍ ያለ ምስጋናዬን አቀርባል። የከተማ አስተዳደሩ በሁሉም የልማት ተግባራት አስፈላጊውን ድጋፍ ሁሉ ለማድረግ ዝግጁ መሆኑንም ከንቲባው አረጋግጠዋል። በከተማው የሄጦ ቀበሌ ነዋሪና በቀበሌው ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታፈሰት ይርካሶ በበኩላቸው በከተማው የሚከናወነው የመሰረተ ልማት ተግባር በጣም የሚበረታታ በመሆኑ የሚሰራ ሰውን አሻም ማለት የብሔሩ ባህልም በመሆኑ የተዘጋጀ የማበረታቻ ግብዣ እንደሆነም አስረድተዋል። አቶ ደመላሽ አባተ የሆሳዕና ከተማ ኮሪደር ልማት ፕሮጀክት የሆሳዕና ጃጁራ ግንቢቹ ጃቾ መንገድ ዋና ተጠሪ አማካሪ መሐንዲስ ሲሆኑ ከተማዋን የስማርት ሲቲ ስታንዳርድ ባሟላ መልኩ የዲዛይን ለውጥ በማድረግ ወደ ስራ መግባታቸውን ገልጸው፣ በተቀመጠው ጊዜ ውስጥ ለማጠናቀቅ ሁሉም ሰራተኛ ቀንና ማታ ሳይል በትጋት እየሰራ እንደሚገኝ ተናግረዋል። ከዚህ ቀደም በስራ ላይ በነበርን ጊዜም ያየነው የህዝቡ ድጋፍና ማበረታቻ ለልማት ያላቸውን ፍላጎት የሚያሳይ ሲሆን ይህ ደግሞ ልማቱን የበለጠ እንድናፋጥን ከማነሳሳቱን በላይ አደራም ጭምር እንደሆነ በመገንዘብ ሙሉ አቅማቸውን በመጠቀም እንደሚሰሩም አቶ ደመላሽ አረጋግጠዋል። በተደረገው ዚ ያሻምንትን የማህበረሰቡ አሁን እኔ ሁለቱንም ፕሮጀክት ስለማውቀው ወደታችም ሲሄድ ሰው ለእኛ ያለውን እንትን አውቃለሁ አይ ቲንክ እዛ ጋር ባሳየነው ፐርፎርማንስ ነው ይህንም እንድንይዝ የተደረገውና የሰውን የልማት ጥማት ጉጉት በደንብ እናውቃለንና ሶፋር በሄድንበት ቦታ ይተባበሩናል፣ አፕሪሽት ነው የሚያደርጉት ባይዞ የአፕሪሽት ስትደረጊ ፈርዘር ለመስራት ኃላፊነት ነው የምትወስጁ እና አሁንም የአሻም እንትን ትልቅ ከማህበረሰቡ የተሰጠን ኃላፊነት ነው ብዬ ነው የማስበው። በቻል ነው መጠን ደግሞ የራሳችንን ኤፈርት ጨምረን ማህበረሰቡ እንደዚህ እንዳመሰገነን የበለጠ ደስተኛ እንዲሆን ጥረት እናደርጋለን።